ጂያን ለምን አሊያን እንዳገባ ትክክለኛው ምክንያት ለፍቅረኛው ለሚኔ እውነቱን ነግሯን ነበረ። ነገር ግን እሷ ብዙም አላመነችውም ትጠራጠረው ነበረ። ዛሬ ግን እጇ ትልቅ ማስረጃ ገብተዋል። ይህም ደግሞ የአሊያ የሞተው ባሏ ቦራን ያስቀመጠው ቪዲዮ ቀጥታ እጇ ሲገባ ካየችው በኋላ በጣም ነበር ደስ ያላት። የበለጠ ከድሮ አስበልጣም ጂያንን ማመን እንዳለባት እየተረዳች ይህም ቪዲዮ አሊያ እንድታዩ ለማድረግ በደንብ እያሰበች ነበረ። በአንድ በኩል ጂያን ደግሞ የእህቱ ጉዳይ አለ፣ እንዲሁም የወንድሙም የካያ ጉዳይ አለ። ሀያ እስካሁን ድረስ ከእስር ቤት አልተለቀቀም። ነገሮች ከበድ እያሉ ናቸው። ሰዳከት ደግሞ ከናሬ ጋር ጥል ውስጥ ናት። ናሬ ደግሞ በአንድ በኩል ልጇን ስላጣች በጣም ከፍተኛ የሆነ ሐዘን ውስጥ ናት። እስክታገግም ድረስ ሙሉ ለሙሉ ቀለል ያለ ሕክምና እያገኘች ነው። አልገዋ ላይ ቁጭ ብላ ነበረ። በድንገት የሻይን እናት ቪዳን ወደ ውስጥ የገባቸው ስታያት ናሬ ደነገጠች። ናሬ መጥቻለሁ፣ ፈጣሪ ሁሉን ነገር ያቅልልሽ። ይገባኛል፣ አሁን አንቺ ከባድ ሐዘን ውስጥ ነሽ። ልጅን ማጣት ማለት ሐዘኑ በጣም አስቸጋሪ እንደሚሆን አስባለሁ እያለች ቀስ ብላ አልገዋ ላይ ተቀመጠች። ከዛ እጇን ከያዘች በኋላ እንዳፈሪ እንዳፈሪ እያለሹ ያለው መንገድ በጣም ከባድ እንደሆን አስባለሁ። ይገባኛል ይረዳለው ናሬ። ከባድ ነው አይደለ? ከባድ ነው፣ ይከብዳል አውቃለሁ። እኔም ትልቁ ፍርሃቴ ነገር በኔ ህይወት እንዳይደገም ነው። በጣም ፈራለሁ፣ ልጄን እንዳላጣው። እባክሽ አሁን እኔ መጣሁት ያለሁበትን ሁኔታ በደንብ እንድትረጅም ብዬ ነው። ማጣትን የመሰለ ነገር መጥፎ ነገር የለም። ይህን ታውቂያለሽ። እና እባክሽ ባክሽ የሻይንን ህይወት አታበላሽ። እባክሽ እየለመንኩሽ ነው። ከሱ ራቂ፣ መራቅ አለብሽ። አሁን እቤት ሲመጣ ትላንትና ማታ ፊቱ በቃ ብዙ ነገር ሆኖ ነበረ፣ ቁስል ነበር ፊቱ ላይ። ግራ ገባይ፣ ምን ሆነ ነው ብዬ ስጠይቀው ነበረ፣ ትላለች። ምን ተፈጠረ? ምን ተፈጠረ ትላለሽ? ናሬ፣ ባልሽን አጠቀው። ከባልሽ ጋር ሲጣላ ነበረ። አየሽ አ አሁን ምናልባት ሌላ ሰው ባያስቆመው ኖሮ ይገለው ነበር ማለት ነው፣ ናሬ ግን ይህን ነው እንዴ አንቺ የምትመኝል? ለሱ እሱ እስር ቤት ገብቶ እንዲበሰብስ ነው እንዴ የምትፈልጊው? እንዴ ከአባቱ አጠገብ ትንሽ ህሊና የሚባል ነገር አኳ አለ እኮ ምናካሽ አንቺ። ቆይ ደግሞ አንቺ አግብ ተሻለኝ ልጅ አግብ ተሻል እኮ ባለትዳር እኮ ነሽ። ምን ማለት ነው ባለትዳር ሆነሽ እንደገና እንደገና ወደ ሻይ ለመመለስ ማሰብ የጀመል አባቱን ልታሳብጅ ነው እንዴ ከያጠገቡም አለ እባክሽ እያስፈራረሽ ነው ልሽ እየነገርኩሽ ነው። እያስጠነቀቅኩሽ ነው። ኤጀመል ይኸውልሽ፣ የሆን ነገር ያደርጋል። እኔ እምልልሽ አለው። ኤጀመል ካያን የሆን ነገር ያደርገዋል። አንቺ የማታርፊ ከሆነ እጅሽን የማሰበስብ ከሆነ ሁሉም ነገር ያበቃል፣ እያለቻት ናሬ ስታለቅስ ነበረ። ዝም ብለሽ አታልቅሽ። ምን ያንቺ ለቅሶ እኮ ምንም ጥቅም እኮ የለውም። አስብ እንጂ አስተውይ እኮ። በቃ ምንም የማትፈልጊ ከሆነ ከሻይን አጠገብ አትድረሽ። እሱ ጋር እንድትሄጅ ያስገድደሽ የለም። ከሻይን ራቂ ባኬሽ፣ ብላ ለምናን ለምናት ወጣች ናሬ ቪዳን እንደዚህ ብላ ከጠየቀቻ በኋላ በጣም ተማራ ስታለቅስ ነበረ። ከዛ ኦስካን ሲጮህባት እናቷ ስትጮህባት ሻይን ደግሞ ማን ነው እንደዚህ ያደረገሽ? ኦስካር ነው ወይ የዋጋውን ልስጠው? እያለ ሲጠይቃት እያንዳንዱን ነገር ካስታወሰች በኋላ የባዶነት ስሜት ተሰማት። ብቻዋን እንደሆነች አይነት ስሜት ሲሰማት ቶሎ ብላ አላዩ ላይ ያለውን ነገር ትነቃቅልና ልብሷን ቀይራ ፊቷን ሸፈን አርጋ ከሆስፒታሉ ቀስ ብላ እየወጣች ነበረ። እሷ እንደወጣች ማንም አያውቅም። ወደ ታክሲ ገብታ ቀጥታ እየሄደች ነው። በሌላ በኩል አሊያ ደግሞ ገና ሆስፒታል መድረሷ ነበረ። ቢሮ ውስጥ ተቀምጣ አንዳንድ ስሮችን ከሰራች በኋላ ቀጥታ ከቢሮ ቀስ ብላ እየወጣች ነው። ከቢሮ ስትወጣ የተመለከተቻት ሚኔ ተደበቀች። ከዛ አሊያ ከቢሮ ከራቀች በኋላ ፈጥና ወደ ቢሮዋ ገባች። በሩን ከቆለፈች በኋላ ቀስ ብላ ወደ አሊያ ቦርሳ ትጠጋና ትላንትና ያገኘችውን ፍለሽ ቀጥታ ወደ ቦርሷ እየጨመረችው ነበረ። ደስ አላት። ይህም በማድረጓ ትልቅ ነገር ትልቅ ሸክም ከላዩ ላይ እንደ ቀለል አይነት ስሜት እየተሰማን ነበረ። ቀስ ብላ ስትርቅ ነበረው። በሌላ በኩል ደግሞ ደሚር እንዲሁም የሴዳት አባት ማሞት አሁን ኤጀመል ሊጠይቁት መጡ። የሴዳት አባት ከልጁ ሴዳት በስህተት ይሁን አውቆ በጥይት ስለመታው መበቀል ይፈልጋል። አሁን ኤጀመል ሊጠይቁት መጥተዋል። ኤጀመል መጣ። ከመጣ በኋላ አጎቴ ጀመል ይህን ነገር መስተካከል አለበት፣ እንደዚሁ መቅረት የለበትም። እኔ ልንገራችሁ ማለት ነው ጃን ወንድሙ ከዚህ እንዲወጣ ማያደረገው ነገር የለም፣ ብዙ ነገር ያደርጋል። እሱ ከወጣ ደግሞ ተበላል ማለት ነው፣ ጥሩ አይመጣም እያል ነበር ጀሚር። ትክክል፣ ትክክል፣ ምንም እንዳታስብ። አንተ ውስጥ ያለው ጥላቻ እኔ ውስጥ አለ፣ ተመሳሳይ ስሜት ነው ያለ። ማድረግ ያለብኝን ነገር አውቃለሁ ይላል ኤጀመል ካለ ከባድ እርምጃ ለመውሰድ እያቀደን ያለው ማሙት እና ደሜር ከደቂቃዎች ቆይታ በኋላ ከእስር ቤቱ ለቀው ሲወጡ በርቀት ይህን ሁኔታ ሲከታተል የነበረው ደግሞ ሙዛፈር ነበረ። ቶሎ ብለው ቀጥታ ለጂያን ይደውለታል። ወንድሜ ጂያን፣ ደሜርና ማሙት የጀመለን ትተውት እየወጡ ነው ከእስር ቤት አለው። ጥሩ ጥሩ፣ በቃ በቃ፣ ለከድር የሆነውን ነገር በሙሉ እነግረዋለን፣ ከአም ስለዚህ ጉዳይ ማወቅ አለበት እያለ ቀጥታ ስልኩን ከዘጋው በኋላ ከዛ ጠበቀው። ኤሮል መጣ። በእርግጠኝነት ከድር የሚያደረገውን ነገር ያውቃል። አታስብ ጂያን። ለማንኛውም እነ አቶ ሀሊስ እየጠበቁ እና ወደ ስራችን ሂድ ብሎት ይዞ ሄዳል። ቁጭ ብለው በስራ ጉዳይ ይነጋገራሉ። የመጣው የደሚር አባት ነዲም ነበረ። እሱ መጥቶ እሺ፣ ሁሉም ዕቃዎች ዝግጁ ከሆኑ በድንበሩ በኩል ማለፍ ይችላሉ ችግር ከሌለ እያለ ጠየቀ። ልክ ነህ ልክ ነህ ነዲም፣ ይገባኛል። ግን ፖሊሶች በጣም እየተከታተሉ ነው፣ በጣም እኛ ላይ ትኩረት እያበዙ ናቸው። ለተወሰነ ጊዜ ዝውውሩ ቢቋረጥ ባይነኝ፣ ትንሽ እንጠብቅና እናረጋለን ማለት ነው እያለ ጃን እነሱን ለማሳመን እየሞከረ ነበረ። በሌላ በኩል ሰዳከት ልጇን ለመጠየቅ እየመጣች ነው። ይህን ነገር ሰምታለች። ቶሎ ብላ ተበሳሽታለች። ራመድ ራመድ ስትል፣ በሌላ በኩል የናሬን ሁኔታ የሚከታተለው ዶክተር ናሬን ቼክ ለማድረግ ወደ ክፍሏ ሲመጣ ክፍሏ የለችም፣ ባዶ ነው። ናሬ የታለች ናሬ የታለች እያለ ሲጣራ፣ ሰዳከት ድንገት ስትመጣ ናሬ ናሬ የታለች ብላ ስትጣራ ናሬ የለችም። ቶሎ ብላ አሊያ ወደ ክፍሏ ገባች። ስትገባ ማንም የለም። ሰዳከትም ገባች። ስትገባ ምንም ነገር ስታጣ ልጄ የታለች ልጄ የታለች እንዳለ፣ ልብሷም የለም፣ ሻንጧም የለም። የታለች ቶሎ ቤ ቶሎ ቤ ተናገሪ ተናገሪ ሚኒ ፍጥጥ ብላ ያየቻቸው ነበር። አላውቅም ወይዘሮ ሰዳከት አላውቅም ስትላን ነበረ። የልት ሄድ ትችላለች? ልደውልላት አለቃትም አለቃትም እያለች ደወለች። ስትደውል ስልኳ አይሰራም። አልያም ብትልክ እንደሷ ተጨንቃ ሁኔታውን ስትጠባበቅ ነበር። አይሰራም፣ ስልኳ አይሰራም፣ አይሰራም። ልጄ ምንድን ያረግሻት? ምን ብለሻት ነው? ምን ምን ነግረሻት ነው? ምን ነግረሻት ነው? እያለች ሰዳከት አላሌ ስትጮህ ነበረ። አሊያ ወይዘሮ ሰዳከት ታይ እባክሽ፣ እኔ ምንም አውቀው ነገር የለም ስትላን ነበረ። ተናገሬ ሻይኗ ልጄን ያገታት ሻይኗ ልጄን ይዟት ሄዶ፣ በይ ተናገሬ ትላታለች። ከዛ ዶክተሩ ገባ። እባካችሁ፣ ወይዘሮ አሊያ ወይዘሮ ሰዳከት ተረጋጉ እንጂ ምን ሆነ? እያለ ስጠራ ነበር። ዝም በላንተ ጣልቃ ትግባ ትላለች ሰዳከት በቃ እኔና እኔና አንቺ ብቻ እናወራሽ፣ ሌሎቻቸው ውጡ ትላለች አሊያ። ሚኔ ቀረች ዝም ብላ ቆማ አስተያቸው ነበረ። ከዛ አሊያ በዓይኗ ምልክት አንቺም ውጪ እያለቻ ነበረ። ሁሉም ከወጡ በኋላ ወይዘሮ ሰዳከት ምን ሆነሽ መቆያ፣ እንጂ ይህ ከሆስፒታል እኮ ነው፣ ይህ ቤትሽ አይደለም። ማንንም ሰው እንደመጣልሽ መቆጣት አትችም፣ እዚ ስትላል ነበረ። ልጄን አምጫት ታዲያ ልጄት ነው ሄደችው፣ ልጄን የማይሆን ነገር እንድታስብ አንቺ ነሽ የምታነሳሻት አ ወደ ሻይን እንድታመልጥ ሻይን ጋር እንድትሄድ ያረግሻት አንቺ ነሽ ስትላት፣ እኔ ያለለውም እኔ ያለለው እኔ ምንም ያረኩት ነገር የለም። እኔ ሰዎችን እንደዚህ ያርጉ እንደዚያ ታርጉ አለለም እኔ አንቺን አይደለም። እሷ ግን መብቷ ነው በቃ፣ መብቷን ያሰበችውን ነገር የማድረግ መብት አላት ስትል፣ አሃ እንደዛ ነው ታዲያ አልሻት፣ መብትሽ ነው አልሻት፣ ወደ ሻይንን ብትሄጂ ባለሽንን ብትፈቼው ኦስካንን ብትተየው መብትሽ ነው አልሻት። ጎበዝ ጎበዝ፣ ጥሩ መርዝ ነው እየዘራሽ ያለሽው አለቻት። እንዲህ ወይዘሮ ሰረከት፣ በአሁኑ ሰዓት እኔን የሚያሳስበኝ የናሬ የጤና ጉዳይ ነው። በቃሽ በቃሽ፣ በቃ ብላት ወጣች። አሊያ በጣም ተናዳለች ቶሎ ብላ ከክፍሉ እየወጣች ሚኔ ፊት ለፊት ቆማ ነበረ እሺ ምንድን ነው ምን እያደረግሽ ነው ትላታለች ሚኔ ስልኳን እየነካካሽ ነበረ ምንድን ነው ለጂያን እነግርህ ነው የተፈጠረውን ነገር ችግር የለውም ምን ይነግረዋለሁ እሺ እኔ ያለሁት ችግር የለውም አሳውቀዋለሁ ብላት ትቅታ ደወለች ሚኔ ተናዳ እያየቻ ነበረ ጂያን ግራ ገብቶት ቁጭ ብሏለ ውሃ እየጣ ድንገት ተደወለለት ስልኩን አነሳው ሄሎ አሊያ እያለ ስልኩን ሲያነሳው ሄሎ ይኸውልህ ጂያን እየሰማኝ ነው ናር የለችም ሆስፒታሉ ለቀ ሄዳለች ስትለው ምን ይላታል ስዳ ከተመታ ስልኩን ነጠቀቻት አምጭ አምጭ አምጭ ዋክሽ ብላ ስልኩን ተቀበለችና እየዋሸች ነው ነግራት ነው እንድትሄድ ይኸውልህ ናሬው ሆስፒታሉን ትታ አልሄደችም። ታግታ ነው፣ የሆነ ሰው መጥቶ አግታታል። በእርግጠኝነት ያ የማይረባሻ ሻይን ይወሰዳት ከዚህ ሆስፒታል እንድትወጣ የቻለችውን ነገር በሙሉ ስታረግ ነበር ቻለ ያ ስትለው እማዬ ሰምቼሻለሁ፣ ሰሞ ስልኩን ግን ለአሊያ ስጫ ተባክሽ አላት። እየሰማኝ ነው ጂያኒ፣ ለ ናሬ ወደ ቤት አልሄደችም እያልኩ እኮ ነው። ወደ ትልቁ ቤትም አትመጣም። ጂያኒውን ነገር ከመፈጠሩ በፊት ልታገኛት ይገባል። ችል ድጋሚ ሌላ ስተት መስራት የለባትም። ይኸውልህ፣ አለበለዚያ እርስ በርስ ነው የምንበላለው። በተለይ ደግሞ እቺ አሊያ የምትባል ልጅ ስነ ስርዓት አስይዝልኝ። እሷ ናት የማይሆን የማይሆን ድፍረት እያሰጠቻት የማይሆን የማይሆን ነገር ብዬ ነገርቻት። ልጄን ወጥመድ ውስጥ ከተተቻት። የሆን ነገር ማድረግ አለብን፣ የሆን ነገር ማድረግ አለብን። ልጄን መልስልኝ፣ ልጄን አምጣት። አለበዚያ ውጤቱን ትጋፈጡታላችሁ። ለሚመጣው ነገር እኔ ኃላፊነቱን አልወስድም አለች። ከዛ ጃን እማዬ ሰምቻለሁ፣ ሰምቻለሁ። በቃ አሁን የው ልጅ ስልኩን ለአሊያ ስጫት በቃ በማለት ወዲያው ስልኩን እየተቀበለቻት ነበረ። አሊያ አሊያ፣ እየሰማሽ ነው አለ። እንዴት ሊፈጠር ቻለ ይሄ? ወይኔ እኮ በርጋ እኮ ሰዎች እኮ አስቀምጬ ነበር እኮ። እንዴት ሊሆን ቻለ አላት። እኔ እንጃ፣ እኔም አላቅም። በጀርባ በረቱ ጣ፣ ለፊት በርቱ ጣ፣ እኔ ምንም የማውቀው ነገር የለም እንደዚህ እንደምታረግ ምን ያላቅም ነበርኩ። ልግን ፈርቻለሁ ጃን፣ ፈርቻለሁ ሁኔቱ ጥሩ አይመስልም ነበረ። እሷን ማግኘት አለብህ፣ ይሁን ነገር አርግ አለችው። ጥሩ እሺ፣ በቃ እሺ ብሎ ስልኩ ተቋረጠ። ከዛ አሊያ ሰዳከትን ተመለከተቻትና ትታቸው ሄደች። ሚኒ እንዲሁም ሰዳከት አጠገብ ላጠገብ ነበረው። በሌላ በኩል ሻይን ስለተፈጠረው ነገር አያውቅም። ድንገት ተደወለለት። ጃን ሲደውልለት ምን ተፈጠረ ብሎ ስልኩን አነሳው። ሄሎ ሻይን፣ እንዴት ነህ ይለዋል ጃኑ። እንደሚሰላም እያለው ነበረ። ሻይን ናሬ ከሆስፒታል አምልጣለች፣ ምንም ነገር ሳትለን፣ ምንም ነገር ሳትነግረን ወታለች አለው። ምን ይላል ሻይን? አዎ ስንደውልላትም ስልኩ አይሰራም፣ አትመልስልንም፣ መገናኘት አልቻልንም እያለው ነው። ምናልባት አልባት እራሷ ላይ የሆነ ነገር እንዳታረግ ጃን አስበዋል አለው። ሻይን ገብቶኛል፣ ገብቶኛል። ግን ይኸውልህ ከደወለችልህ ትነግረኛለህ፣ አሳውቀኝ አለው ጃን። ከዛ ሻይን እሺ እያለው ነበረ። ነገር ግን ናሬ ጭንቅ ብሏታል። ቀጥታ ወደ አንድ ጭር ወዳለ ቦታ መጣች። ቁጭ ብላ እያሰበች ነበረ። ማሰብ ፈልጋ ነው የመጣችው። ሻይን ደውልላታል የድምፅ መልእክት እያስቀመጠ ነበረ። ናሬ ደህና ነሽ አለ ናሬ የባክሽ ያለሽበትን ቦታ ንገሪ ልምጣ፣ እባክሽ ልምጣ እያላ ነበረም። ከዛ የእሱ ድምፅ ደግሞ ካለቀ በኋላ ድጋሚ ኦስካንም እየላከላን ነበረ። ናሬ ይኸውልሽ ከሻይንጋ ካለሽ ማለት ነው፣ የምር የምር አልፈታሽም። ነገሮች በጣም ከባድ ይኑብሻል እየነገርኩሽ ነው። ዋጋ ተከፊያለሽ፣ ዋጋ ተከፊያለሽ፣ እየሰማሽ ነዋ ይላታል። ኦስካን ይህን መልእክት ካስቀመጠ በኋላ ደግሞ በቀጣይ መልእክት የላከችው ሰዳከት ናት። ናሬ በፍጹም ይህን ስተት እንዳሰሪ እየነገርኩሽ ነው፣ አለበዚያ ይጸጽትሻል፣ መቼም ይቅር አይልሽም የሚል ነበረ። ናሬ በጫና ላይ ጫና እየበዛባ ሻይን ደግሞ ምናልባት እዚህ ቦታ ልትመጣ ትችላለች ብሎ በራሱ ገምቶ እየመጣ ነበር ወደ አንድ ቦታ እዛ ሆኖ እየፈለጋት ጨራሽ አትታየም ባይኑ እየፈለጋት ከዛ ናሬ እያለ እየተጣራ ነበረ ናሬ ቁጭ ብላለች ብቻዋን በሌላ በኩል አሊያ ከቢሮ እየወጣች ነው ቀስ ብላ ከቢሮ እየወጣች ድንገን ነበረ የሆነ ቃል ለማውጣት ቦርሷ ስትገባ ፍለሹን ያገኛቸው ሚኔ ያስቀምጠችውን ፍለሽ ስታገኘው ግራ ገባት ከየት መጣ እያለች ዝም ብላ ስታየው ድንገት ጃን መጣ አሊያ እያላን ነበረ እንዴ ጃን መቼን የመጣው እንዴ መጣ አለችው ያው የናሬ ነገር አሳስቦኝ እኮ ነው ጅ ነው አላት። አይ እዛ አካባቢ ጅል ጠቃቸው ነበር ታክሲዎቹ ጋር ምናልባት ናሬነ ቅድም በዚህ በታክሲ ከወሰዷት ብዬ የለዛ ነው አለችው። ጥሩ ጥሩ፣ ሺ በቃ አብረን እንጠይቃ እያላት አብረው ጠየቁ። ከዛ አንደኛው ፍንጭ ሰጣቸው። ቅድም አድረሷት እንደነበር ተናገረ። ቦታውንም ነገራቸው። ከዛ ሁለቱም መኪና ውስጥ ገቡ። እንደገቡ ገና ወዲያው ነበር ጅራን የተደወለለት። ደዋያ ሚኔ ናት። ስልኳን አየውና ማንሳት አልፈለገም። ኪሱስ ከተተው ምን ነው አንሳው እንጂ ማውራት እኮ ትችላለ። ችግር የለም። ምናልባት ሚኔ ትሆናለች። አዎ እሷ ናት ምትሆነው። ወይዘሪት ሚኔ ጠዋት እኮ ማለት ነው ስለ ናሬ መረጃው ልትነግር፣ እንዴት ቋምጣ እንደነበረ እኔ ነበርኩኝ ያስቆምኳት። እኔ ነግረዋለው ችግር የለም አልኳት። ግራ ገባኝ እኮ ምን ነው ስራዋ ላይ ጣልቃ ገባኝ እንዴ አለቸው። ትኩር ብሎ እያያን ነበረ። በነገራችን ላይ ለሚኔ ያረክላትን ነገር ሚኔ ነገረችኝ። በጣም ነበር የገረመኝ ትለዋለች። አብረው ጉዞ እየቀጠሉ ነበረ። ገርሞት ያዳምጣታል። የልጇን ህይወት አድና አላታል። ለዛ ነው እንደዚህ የምትሆነለ። አይ ቆንጆ ነው በነገራችን ላይ ስለ እኔ መረጃ ባትነግርህ ደስ ይለኛል። እኔ ራሱ ስለምነግር ማለት ነው እያለችው፣ እናቱ ድንገት ደወለች። ስትደውል የትነች አገኛት ትለዋለች። ከዛ አሊያ እንዳነገራ ብለው ነበረ ጂያን ከመናገር ተቆጠበ። መናገር አልፈለገም። ይኸውልህ ጂያን ከመጀመሪያው ቀን ጀምሮ ስነግርህ ነበረ እቺ አሊያ እባብናት ስለነበረ እንዳታምናት፣ እንዳታምናት እሷናት፣ እሷናት እያለችው፣ እማዬ በቃ ደውልልሻ አለው ብሎ ስልኩን ዘጋው። ከደቂቃዎች በኋላ በቦታው ደረሱ። ሁለቱም ከመኪናው ፈጥነው ወረዱ። አሊያ እንዲሁም ጂያን አብረው ወደ ናሬ እየተጠጉ ነበረ ወደ ናሬ እየቀረቡ ናሪ ድንገት ወደኋላ ዞር ስትል አየቻቸው። ከዛ አያ ናሬ እያለቻት እያቀረበቻት፣ ናሬ በጣም ከፍቷት ነበረ። አሊያን እያቀፈቻን ነበረ ናሬ። በጣም በጣም ፈርተን ነበር የትዳመ ብለን እያለች ታቅፋት አለች። ከዛ እንዴነሽ ግን ደናነሽ ግን አለቻት። አረደና አደለ ግራ ግብት ትብሎኛል። ምን ማድረግ እንዳለብኝም አላቅም፣ ምንም ደሞሆን አላቅም ትላትለች። ይገባኛል ይገባኛል፣ አረፍ በቃ እያለቻን ነበረ። ከዛ ሶስቱም አብረው ተቀምጡ። ጅያን እህቱን ካቀፈ በኋላ አብረው እየተቀምጡ የት ለመሄድ እንዳሰበች እየነገረችው ነበረ። ሻሂን በሌላ በኩል ወደ ጂያን ደውሎ እንደተገኘች እየሰማ ነበረ። እሱም ቢሆን ከፍቶታል። ናሬ አሁን ምን እንዳቀደች ለወንድሟ ነገረችው። በተለይ ደግሞ ለተወሰነ ጊዜ እዚያው አካባቢ የሆነ ሆቴል ነገር ይዤ ማሰብ ፈልጋለሁ፣ እዛ ብቆይ ደስ ይለኛል እያለች እየነገረችው ነበረ። ከወንድሟ ጠገብ ሆና አሊያ ገርማ ታያቸዋለች። ከሰዓታቶች በኋላ አሊያና ጂያን ናሬን ተተዋት ወደ ቤት መጡ። ገና ቤት እንደደረሱ አሊያ ኑረድ በቃ እያላት፣ አልያ ግን ተኝታ ነበረ። አሊያ ተኝታ ጂያን አሊያ አሊያ እያለ ቀስቅሷት፣ ከዛ ከመኪናው እየወረደ በሩን ከፍቶላት እንድትወጣ እያደረገ ነበረ ሁለቱም አብረው ወደ ቤት ሊገቡ ሰዳከት በር ጋር እየጠበቀቻቸው ነበረ እሺ ጂያን ምን ተፈጠረ የታለች ናሬ ናሬ ታለች ልጄን አምጣ አላልኩም ነበር እንዴ ወይ ወደ ባሏ ቤት ተመልሳለች አለችው እማዬ ናሬ አሁን ሻይን ጋር ማደር ሄደችም ብቻዋን ናት ያለችው ብቻዬን ማሰብ ፈልጋለሁ ብላለች የት እንዳለች ቀስ ብዬ እነግርሻለሁ አሁን ግን አልነግርሽም በቃ ተስማምተናል በዚህ እያለን ነበረ ጂያን አይገባም አይደል እች ልጅ አይነን አሳውሯለች አሊያ በጣም ከባድ ሰው ናት እየነገርኩ ነው እሷ ነበረች መጀመሪያም ድፍረት የሰጠቻት እሷ ነበረች ሂጂ አምልጭ ስትላት እየነበረው እንዴት ይህ ነገር ቆይ ታየ ማንተ ብላ እየተንገበገበች ጠይቀችው። እንዲህ ብላ ስትጠይቀው እማዬ በቃ ደናደሪ ብሏት ወደ ውስጥ ገባ። አሊያም ደናደሪ ብሏት ወደ ውስጥ እየገባች ነበረ። ወደ ክፍላቸው እንደገባ ምንም ነገር እንዳትይ ብሏት ወደ ክፍሉ አመራ። በአንድ በኩል አሊያ ግራ ግብት ብላ ታስባለች፣ ሚኒ ደግሞ ይሁን ነገር ትጠባበቃለች። እስካሁን ድረስ አሊያ ቪዲዮን አይታው የሆነ ብጥብጥ ነገር መፈጠር አለበት ብላ ከራሷ ጋር እያወራች ነው። በሌላ በኩል ናሬን ብትሆን ብቻዋን ናት። ናሬ ቀጥታ ራሷን በመስታወት እየተመለከተች ከዛ ወደ አልጓ ክፍል መጣች። ብቻዋን ጨንቋን ነበረ ሻይን በተደጋጋሚ ይደውላል። በመጨረሻም ደጋግሞ ሲደውልላት አነሳቸው። ስታነሳው ሄሎ ናሬ፣ ናሬ የሆነ ነገር እባክሽ ድምጽሽን ልስማ አላት። ሻሂን እያለችው ነበረ ናሬ የን ያለሽው፣ እባክሽ እባክሽ የን ያለሽው ንገርኝ። ይኸውልሽ ስለ አንቺ በጣም ጨንቆኝ ሳስብ ነበረ። የሆነ ነገር እናርግ እባክሽ። ይኸውልሽ እምቢ አትበይ ይኸውልሽ እኔ እናንቺ አንድ ላይ ካልሆንን ምንም የሚስተካከል ነገር የለም። አንዳችን ለአንዳችን የተሰራ ነው። እመኚ እባክሽ ተቀበይንን አላት። ሻይን የሆነ ጨንቆኛል፣ ጨንቆኛል ምን እንደማደርግ አላቅም አለችው። እኮ ያለሽበትን ቦታ ንገርኛ። በአሁኑ ማምለጥ አለብን። እናመልጥ በቃ ከዚህ በኋላ ኋላ ቀረኝ የምለው ነገር የለም። ከአንቺ ጋር ብቻ ነው ነው መሆን የምፈልገው እያላት ቦታውን ነገረችው። ተጣድፎ ከቤት እየወጣ እናቱ እያየችው ሻይን በማቴት ነው የምትሄደው ትለዋለች። ትቷት እየወጣ ነው። ናሬ ግን ስልኳን ይዛ ትክክለኛ ነገር ነው ያረኩት ብላ ራሷን እየጠየቀች ነው። አፏን ይዛለች። እስካሁን ድረስ ለሻይን ይህን ነገር መንገሯን እያመነች አልነበረም። ሻይን ግን ልቡን ደጓጓ ቀጥ ብሎ ወዲያው ወደ እሷ ወዳለችበት እየመጣ ነበረም። ናሬ ወዲያው ልብሶቿን ሻንጣ ውስጥ እየከተተች ነው። የምታስበው የምታቅደው ሁሉ ከሻይን ጋር ስለማምለጧ ነው። ራሷን በደንብ አዘጋጅታ ካለችበት ሆቴል ወጥታ ቆማ ጠብቀው ነው ሻይን እየመጣ ነው። በአንድ በኩል ካያ ዛሬ መጥፎ ነገር ታቅዶለታል። ካያና ክድር አብረው መታጠቢያ ክፍል ውስጥ ነበሩ። ድንገት ኤጀመል ከብዙ ወንዶች ጋር ተሰብስቦ መጣ። ካያ የወንድሜ ልጅ እንዴት መታጠብ እንዳለበት ፊትን ብናሳይ ደስ ይለኛል ሲሎ ነበረ። ከዛ ክድር መጀመሪያ ግን ለእኔ ብታሳዩኝ ደስ ይለኛል አላቸው ፈገግ ብሎ። ከዛ ወንዶቹ ተራ በተራ ከክድር ጋር መጣላት ጀመሩ። ክድር ብቻውን ሆኖ መቋቋም አልቻለም። ከዛ ወደ ካያ እየሄዱ ናቸው። ሁለ ሁለት ለሶስት ለአራት ሆነው እየወረሯቸው በመጨረሻም ካያንም ያዙት። ካያን ግድግዳ ላይ አስደግፈው የወንድሜ ልጅ የወንድሜ ልጅ በመጨረሻ ምኔን አጠቀኝ። መቼም ከዚህ እስር ቤት አትወጣም፣ እኔን አጥቅተኛል። በቀጣይ ቆንጆ ድራማ እንሰራለን እያሉ ነበረ። ከዛ ወደ ሌላ ቦታ ይዘው ገቡ። ከዛ እዛ አስገብተው የሆነ ነገር ለማድረግ ሲሞክሮ ካያ ዞር ይልና ከኤጀመል አጠገብ ያለሆነ ሰው መቶት ኤጀመልን እየደበደቡ ነበረ። ድብድቡ በኤጀመል እንዲሁም በካያ መካከል ሆነ። ሁለቱም ተናንቀዋል። ነገር ግን ኤጀመል ብቻውን አልነበረም። አንደኛው መጥተው እያገዛው በደንብ አርገው ካያን በዱላ መቱት። ከመቱት በኋላ ካያ እራሱን ሳተ። እራሱን ሲስት ኤጀመል ቀስ ብሎ ሰለታማ ነገር ይዘውለት እየመጡ አቀበሉት ከዛ ይህን ስለታማ መሳሪያ የካያ እጅ ላይ ካደረገው በኋላ እሱ ደግሞ መልሶ በጨርቅ ይዘዋል። በደንብ አድርጎ አሻራውን ካነካካ በኋላ የጀመል በጥንቃቄ በጨርቅ ይዞ ቀጥታ ካያን እንዲቆም እያደረገው ነበረ። ያበቀላል፣ ዛሬ ዛሬ ያበቀላል፣ በቀሌን መልሳለሁ። ካያ በጣም ተንቀሸቀሽክ፣ በጣም ተንቀለቀልክ። ይሁ እኔ በጣም ታላቅ ነኝ፣ አጎተ ነበርኩኝ፣ ግን አንተ አላከበርከኝ። አሁን በል የመጨረሻ ጸሎት ነው፣ ሁለታችንም ሲውል እንገናኛለን፣ አብረን በል ጸልይ እያለው ነበረ፣ እንዲህ እያለው ከዛ ኤጀመል ወዲያው ሊወጋው ወዲያው ስለታማ ነገሩን ይዘው ወደ ሆዱ አቅጣጫ ሊሰነዝር ነበር። ድንገት ከኋላ አብሮት የነበረው ከኤጀመል ጋር ጀርባው ላይ የሆነ ስለታማ ነገር እየሰካ ነበረ። ይሄ ልጅ እንዲህ በጀርባው ይህን ስለታማ ነገር ሲሰካ ኤጀመል በጣም እያመመው ነበረ። በጣም አሞት ራሱን እየሳተ ነው ያለው። ከዛ ራሱን ካስለቀቀ በኋላ አጠገቡ የነበሩትን ሲደበድቡት የነበሩትን መልሶ እየደበደባቸው ነው። ከዛ ኤጀመል ከተወጋ በኋላ ጂያን ሰላምታ ልኮልሃል የሚል መልእክት እየደረሰው ነበረም። ምን እየተፈጠረ እንዳለ እስር ቤት ውስጥ ጃን የሚያውቀው ነገር የለም። ነገር ግን በአግባቡ ነበረ ሁሉን ነገር ያቀዱት አሁን ክፍሉ ቁጭ ብለዋል። የሆን ነገር እየሰራ ነበረ። ከዛ አሊያ በአጠገቡ እያለፈች ነበረም። ከዛ አሊያ ያው ቅድም ናሬን በተመለከተ ከጎኔ ስለነበርሽ አመሰግናለው አላት። ካላት በኋላ ያው ችግር የለም ያው አንተን ብትሆን ለናሬ ነፃነት ስለሰጣት ናሬ በፈለገችው ቦታ እንድትሆን ስለፈቀድክላት አመሰግናለሁ አሁን ሁለታችንም እኩል ሆነናል። ግን ጃን አንተ ስታስበው ናሬ ከሻይንጋ ብትሆን ምን ታደረጋለህ አለችው። ከዛ ግራ ገብቶ ያያታለ። ማለቴ ያው ታስቆማቸዋለ አብረው መሆን ቢፈልጉ ብላ ጠየቀችው አንድም ቀን እነሱን አላቅም ግን አውቀ አሁን አስቆማቸዋለሁ። ምክንያቱም ጨካኝ ነኝ አንቺ እንዳልሽው፣ አላት እየጠየቅኩ እኮ ነው የመሬን እኮ ነው አለችው። እኮ ነገርኩሽ እኮ ከዚህ በፊት ላስቆማቸው ሞክሬ አላውቅም። አሁን ግን ነገሩ በጣም ተወሳስበዋል እና የማስቆማቸው ይመስለኛል አላት። ለምን ለምን ሲባል ለምን እያለችው ነበር። ምክንያቱም ጨካኝ ስለሆንኩኝ እያላ ነበር። እንዴ አንተ ቆይ ፍቅር አይገባም እንዴ ቆይ ፍቅር ይዞ አያውቅም አለችው? አ አያውቅም አያውቅም አላት። እኔ ጨካኝ ነኝ አላት። እሺ ቆይ አፍቀራ አታውቅም ከዚህ በፊት ብላ ጠየቀችው። አ አላውቅም አላውቅም ፍቅር ምንድን ነው ፍቅር የሚባል ነገርን አላውቅም እያላ ነበረ። ዝም ብላ አየችው። ጥሩ ለማንኛውም እኔ እኮ ዝም ብዬ ለማወቅ ምናምን ቆዬ ነበረ እዚ የማይረባ የማይረባ ነገር እያሰብኩኝ ነው በቃ ቻው እሺ ብለው ወደ ሌላ ክፍል እየገባች ነበረ ደናደር ብለው ወደ ክፍሏ ከገባሽ በኋላ ወደ ቦርሷ ተመለከተች ለካ ዛሬ መክፈት ያለባት ፍለሽ አለ ይህም ፍለሽ ከቦርሷ ስታወጣች በኋላ ላፕቶፑን አዘጋጅታ ቀጥታ ሰካቸው ከዛ ስትከፍተው ውስጡ ቪዲዮ ነበር ቪዲዮን ስትከፍተው ባሏ ቦራን ነው የሞተው ባሏን ቦራንን በዚህ መንገድ ስታየው ትንሽ ደንገጣለች ከዛ ከፈተችው ቦራን ሲጀምር ወንድ ሚጃን ያው ይሄ ቪዲዮ እጅ ከገባ ይህን ቪዲዮ ካየው እኔ ሞቻለሁ ማለት ነው ብሎ ነበር ገና ሚጀ የጀመረው ገና ከሆኑ እያለቀሰች ነው፣ እያለቀሰች ቪዲዮ ማየት ጀመረች። በራን ባሏ እንዴት እሷንና እንዲሁም ሕፃኑ ጂያን ሲያገኝ በህይወቱ ደስተኛ እንደሆነ፣ ከዛ የበለጠ ሞትን መፍራት እንደጀመረ ነገሮችን እየተናገረ እያለቀሰች ስታዳምን ነበረ። መጨረሻ ላይ ግን የተናገረው ነገር በጣም ነው ያስደነግጣት አሊያን። አግባትኔ ከሞትኩኝ የሚለውን ነገር ለጆሮዋ ለማመን እየሰቀጠጣት ነበረ፣ ለማመን እየከበዳን ነበረ። ግራ ገባት። እንዴት ነው የሚሆነው እንደዚህ ብላ ዝምብላ ቪዲዮን እያየችሁ ነበረ። ከዛ ወደኋላ ወደኋላ እያረገች ደጋግማ ስታ ደምጠው ነበረ። ምክንያቱም እስካሁን ደስ አላመነችም። ከዛ የሆነ ሰው እንዳጣች እንደ ሞተባት አይነት አለቃቀስ ስታለቅስ ነበረ። ጮክ ብላ ስታለቅስ ጃን ድምጿን ሰማ። ቶሎሎ በሩን ከፍቶት እንደወጣ እያያን ነበረ። በጣም አምራራ ነበር ስታለቅስ የነበረው በሩን ከፍቶ ከጀርባ እንደ ቆመ ዞር ብላ አየችው። እንዴት እንደሆነ እንዴት እጇ እንደገባ በገበው። ነገር ግን በመጨረሻ ሲፈራው የነበረው ነገር ደርሷል። አሊያ ከዚህ በኋላ ምን ልታረቅ እንደምትችል አያቅም። በጣም አዝኖላት እየተመለከታት እሷን ብትሆን እያለቀሰች ታዋለች ክብሯን ተመልካቾች፣ ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንትቆዩ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆናል።